በስማ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስንክሳር ዘውርሃ ጥቅምት 27። አንድ አምላክ በመሆን በአብ በወልድ ወንፈስ ቅዱስ ስም ጥቅምት 27፣ በዚች ቀን ቅዱስ አባት የሀገረ ታዋ ኤጲስ ቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎችን ምክር ተከትሎ ያልሄደ፣ በአጣተኞችም ጎዳና ያልተጓዘ፣ በዘባቶኞችም መቀመጫ ያልተቀመጠ የእግዚአብሔርን ሕግ መጠበቅ በፈቃዱ የሆነ እንጂ ሕጉን በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለው የነቢዩ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ መመክልት ነግዶ እጥፍ አድርጎ አትርፏልና እግዚአብሔርም በእጆቹ ያደረጋቸውን ታላላቆች ድንቆች፣ ታምራት ስንቱን እንናገር። ስለ እርሱ እንዲህ ተባለ። እርሱ በሀገረ ቃው ተሹሞ በወንበር ተቀምጦ ህዝብን በሚያስታርቃ በሚያስተምራቸው ጊዜ ዘውትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁል ጊዜ ለምን ታለቅሳለህ ንገረኝ አለው እርሱም ስለ መሃላው ፈርቶ ዘይት በብርሌ ውስጥ እንደምታይ የወገኖቼ ኃጣታቸውን የከፋች ስራቸውን በማይና በሚመለከት ጊዜ አለቅሳለሁ ብሎ መለሰለት ሁለተኛ ጊዜም ክብሪ ግባውና ጌታችን ኢየሱስ ክርስቶስ በመሠውያው ላይ ተቀምጦ የእያንዳንዱን የሰውን ሥራ መልእክት ሲያቀርቡለት መላእክት ሲያቀርቡለት አየው። በዚያንም ጊዜ እንዲህ የሚል ቃል ሰማ፣ ኤጲስቆጶስ ወይ ለምን ቸለል ትላለ? ህዝቡን አትገስጻቸውንም፣ አታስተምራቸውንም? እርሱም አቤቱ እነርሱ ትምህርትን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ህዝቡን ማስተማር ይገባዋል ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህ በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባሕሪ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፍነት ወደ ንጉሥ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገባም ጊዜ አንዱን ክርስቶስን ሁለት ባሕርይ አድርገው ትስብእቱን ከመለኮቱ እንደለዩት እምነታቸውን ሰሙ። ስለዚህም ንጉሡንና ጉባኤውን አወገዟቸው። እሊህ አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፈው ለመስጠት ቆርጠዋልና ንጉሱም ወደ ደስ ትጋግራ አጋዛቸው። ከዚህም ከሚመናን ነጋዴ ጋር ወደ እስክንድሪያ አባ ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንብት ተናግሮለት ነበረና እንዲህ ብሎ አንተ ግን በእስክንድሪያ አገር የሰማይትነት አክልት ትቀበል ዘንድ አለ። አባ መቃርስም ወደ እስክንድሪያ ስደርስ በዚያን ጊዜ የመናፍቁን የንጉሥ መርቅያን በውስጡ የከፋች ሃይማኖቱ የተጻፈበት የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ የእስክንድሪያ ሊቀ ጳጳሳት ይሆን የሚል ነው። አብሮ ታራ የሚባል አንድ ሰው ተቀዳደመው፣ በውስጡ ልጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃሪስም እንዲህ አለው ከእስክንድሪያ ሀገር በሄደ ጊዜ ከእኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆን አለ ብሎ የነገረን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜ አፍሮ ታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሡ መልእክተኛ አባ መቃርስ በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜ ሙቶ የሰማዕትነት አክሌደን ተቀበለ። ስጋውንም ምእመናን ወስደው ከነቢይ ኤልሳና ከመጥምቁ ዮሐንስ ስጋ ጋር በአንድነት አኖሩት ወደ ወደደው ክርስቶስም የመንግሥት ዘውድን ተቀዳጅቶ ሄደ እግዚአብሔር ምስጋና ይሆን እኛንም በዚህ አባት ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን በዚች ቀን በዋሻ የሚኖር የጳውሎስና የዩልያኖስ ከእነርሱም ጋር ላሉ ሰማይታት መታሰቢያቸው ነው በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። በዚች ቀን የመዳንታችን የስቅለቱ መታሰቢያ ነው። ጥቅምት 27 ቀን የሚከበሩ ዓመታዊ በዓላት ጌታችን ኢየሱስ ክርስቶስ፣ ቅዱስ መቃርስ፣ ብፁዕ አቡነ መባዓጽዮን፣ ጻድቅ አባ ጽጌ ድንግል ዘወልቃ። ወርኃዊ በዓላት ቅዱስ መቃርስ፣ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዴዎስ ሰማዕት፣ ንጉሠ ኢትዮጵያ ቅዱስ ብፋሞን ጻደቅና ሰማይት ማር ቅዱስ ቪክቶር ሰማይት። በእውነት ደዋችንን ተቀበለ ህማማችንም ተሸከመዋል። እኛ ግን እንደ ተመታ፣ በእግዚአብሔርም እንደ ተቀሰፈ፣ እንደ ተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የድህነታችንም ተቅሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወሰን። ኢሳይያስ ምዕራፍ 53 ቁጥር 1 7 4 እስከ 7። ጌታዬ ሆይ፣ ክብረ ጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አዳፋት መልእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ።